እንደምን አደሩ ተመልካቾች፣ እኔ ዶክተር ረቫቲ ራማስዋሚ ነኝ፣ ከአፖሎ ሴክንደራባድ። እንደገና በጣም የተለመደውን በሆነ ስራ ስለሚታወቀው ሂስትሬክቶሚ ወይም የማህፀን ማስወገጃ በሚባለው ኦፕሬሽን እንደምን እንደሚሆን እንወያለን። መጀመሪያ ልጋብዬ እንከፍላለሁ። ማህፀን ማስወገጃ በሴት ልጅ ውስጥ የመጨረሻ አማራጭ መሆን አለበት። ሴቲቱ ለደም መፍሰሷ፣ ለፋይብሮይድ ችግሯ፣ ለኦቫሪያን ሲስ ችግሯ ሁሉ አማራጮችን ሳትቀር ሁሉም ማሳይታ ከዚያ በኋላ ብቻ ማህፀኑን መወገድ አለባት። በተለይም ከ40 ዓመት በታች ወጣት ሴት ሲሆኑ ማህፀን ማስወገድን እንደ አማራጭ እባክህ አትያስ። በእርግጥም ሌላ ምንም አማራጭ ሲልቀቅ ብቻ የመጨረሻ አማራጭ መሆን አለበት። ለምን እንደዚህ ነው? እንዲህ ኦቫሪያዎች ሴቶች ለሚያስፈልጋቸው በጣም አስፈላጊ ሆርሞኖች ኤስትሮጂኖች፣ ፕሮጀስትሮኖች እና ትንሽ ቴስቶስተሮኖች የሚመነጨው ምንጭ ናቸው። ኦቫሪያዎች በሚኖፓውዝ ጊዜ ይሞታሉ። ይህም ከ46 እስከ 55 ዓመት ድረስ ሊሆን ይችላል። ነገር ግን ማኅፀኑን ከ40 ዓመት በፊት ሲወገዱ ኦቫሪያዎች በፊት ይሞታል። ለምን? ምክንያቱም የኦቫሪያው ደም አቅርቦት እና የማኅፀኑ ደም አቅርቦት በአንዳንድ ቦታዎች ተያይዞ ነው። ማህፀኑን ሲወግዱ የወቫሪያዎችን ደም አቅርቦት እንደገና እንደ ማንቀሳቀስና ኦቫሪያዎች በፊት ሊሞቱ ይችላሉ ሊስት ሲሰሩ ይችላል። ስለዚህ ለእናንተ ተመልካቾች ሁሉ የሚጠይቀው ከ40 ዓመት በፊት ማህፀን ማስወገድን ማሰብ አትሞክሩ፣ በግልጽ መንገድ ካልተገደበ ብቻ። እንኳም ከ40 ዓመት በኋላም ማህፀኑን ሳይወግዱ በፊት ሌሎች ብዙ አማራጮች አሉ፣ ምሳሌ ሆኖ ሂስቴሮስኮፒ፣ ኮልፖስኮፒ ወይም የሆርሞን ህክምናዎች። ይህ በአእምሮ ውስጥ መጨረሻው ነገር መሆን አለበት። ሐኪሙ ማህፀኑን ማስወገድ ብቻ ቀሪ አማራጭ ነው ብሎ ሲያስታውቅ ብቻ ሂስቴሪክቶሚን ያስቡ። አመሰግናለሁ ጓደኞች።